ባይዘዌ ጋይሶች እኔ ፍቅርና ፉፉ አብረው ይሄዳሉ ብዬ አላምንም። ከዚህ በፊትም ምክንያቴን ተናገር ያለው አንደኛ ሃይማኖት አያገናኛቸውም። አብረው ሲሆኑ በትዳርም አብረው ከሆኑ ልጅ የሚባል ነገር አለ። ልጅ ሲመጣ ደግሞ የማንን ሃይማኖት ልይዝ ነው? ሰላም ጤና ፍቅር ገንዘብ ይስጥልኝ። ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው በነ ሩታ በነ ፍቅር በነ ዳኒ በነ አብርሽ ቪዲዮ ልሰራ እዚህ ጋር ተሰይም ያለው እኔ ቪዲዮን እያየው እዚህ ቀጥታ ሀሳብ አስተያየት ለእናንተ እሰጣለሁ። እናንተም የተሰማችሁን ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ። ወደ ቪዲዮ ወይ ትዳሩ ለማዳን እንድረዳው ጠየቀኝ ሰው ማገዝ ባለብኝ ልክ ማገዝም ባይመስል እሷን ለማስቀናት መጣው ቪዲዮ ላይ ከመጀመሪያው ብታዩት ቪዲዮ እንደዛ ነበር። ምክንያቱም እልህ ይዟት እንድትመለስ፣ እልህ ይዟት እንዴት ብላ ትመለሳለች? ፍቅር በድሮ ፍቅረኛው ሊያበሽቃት ይዟት የመጣትን ልጅ እንዴት ብሎ አንቺን ይዞ እሷ ትመለሳለች? በቅናት መንፈስ ነው ሐሳባችሁ፣ እሷ ቀንታ ትመለሳለች ነው። ችግሩ እኮ አንቺ የበፊት ገርል ፍሬንዱ ነበርሽ፣ እሱ ነው እኮ ዋና ችግሩ። በሌላ ሰው ቢሆን እራሱ በጣም ችግር አለው። ግን አንቺ የበፊት ገር ፍሬንዱ ሆነሽ የእሱን የአሁኑ ሚስት ለማብሸቅ ብታሽ፣ ይሄ ደግሞ የማይመስል ነገር ነው። አይሆንም። ግን ያ ነገር ምንድነው? እሷም በራሷ በኩል አንዳንድ ሰዎችን እያመጣች መበሻሸቅ፣ በቃ የቃቃ ጨዋታ ሆነ። ሁሉም ለየቅል መበሻሸቅ ያደረገ ብዙ ብዙ ተራምደናል። ብዙ ብዙ ሁላችንም አጥፍተናል። ንኪ፣ ዋው! ይህንን ነገር በማመንሽ በጣም ደስ ይለኛል። ምክንያቱም ሁላችሁም ምን አይነት ስክሪፕት እንደሆነ የጻፋችሁት አላውቅም፣ ወይ አጭሳችሁን ወይ መርቅናችሁን አላውቅም። የማይገጥም ስክሪፕት የማይገጥም በቃ የሆነ ለቪዲዮ እንኳን አይመጥንም። በእውነት ሁላችሁም ጥፋተኞች ናቸው። ያንን ደግሞ ታውቁታላችሁ ራሳችሁ። ግን ከዚህ በላይ ይሄ ነገር መቀጠል የለበትም እና ነገሩ በቃ የሌለ በከነፈበት ሰዓት ቢያንስ እኔ ስመጣ ከባለፈው ታሪክ ተነስታ እልህ ይዟት ከኔ በቃ ወሰድኩ ባብላ መታንት እንድትል ነው የፈለግኩት። እኔ ማለት ነው ይሄ ነው ለየት የሚል ቪዲዮ። የዛሬው ቪዲዮ ለየት ያለን ያልሽው ይሄ ነው ምንም እኮ በቃ ተመሳሳይ እኮ ነው። ስንት ጊዜው እንደዚህ አይነት ቪዲዮ መስራት ከጀመራችሁ። እኔ ዛሬ ላስማማ ነው ወይ ደግሞ እኔ በዚህ ጉዳይ ላይ እንደሌለውበት ለማሳወቅ ነው ብላችሁ ቪዲዮ ትጀምራላችሁ። ከዛ ምንድን ነው የሚሆነው? ጭቅጭቅ ነው ጭቅጭቅ እና በቃ ሌላ ኬዝ መፍጠር ነው ሌላ በቃ አቅጣጫ እንዲይዝ ድጋሚ ነገሮች እንዲሰፋ ማድረግ ነው እንጂ ምንም ይሄ አሁን ለየት የሚያስብል ነገር የለው። ግን እሷ ተመለሳችሁ ወደ ድሮ ፍቅረኛ ምናምን ብላ ነገሩን እኔ እንዳላሰብኩት ነው የቀለበሰችው። ስለዚህ አንዳንድ ኦዲንሶችም እሷም እስካሁን የሚያስቡት ነገር ምንድን ነው እኔና አብርሃም ወደ ድሮ ተመልሰናል። በቃ እኔና እሱ ጋር ያለውን እኔና እሱ ብቻ ነው የምናውቀው። እናንተ ታውቃላችሁ። ግን አንቺ አሁን ባልሽ እንደዚህ ቢያደርግ ደስ ይልሻል? እስኪ በራስሽ በራስሽ ላይ ራሳችሁ ላይ እንዲደርስ የማትፈልጉትን ነገር ሰው ላይ ለምታደርጋላችሁ። በእርግጠኝነት አንቺ ወይ ከሩታ በላይ ልትናደጅ ትቻያለሽ፣ በዚህ ድርግትሽ ማለት ነው። አንቺ ላይ እንደዚህ ቢደረግ ሌላ ነገርም ልታደርጊ ትቻያለሽ አይታወቅ እና ራስሽ ላይ መደረግ የማትፈልጊውን ነገር ሰው ላይ አታድርጊ። ሴት ልጅን በማከብርበት ልክ አከብራት አለኝ እና ሴትን ልጅ ማክበር እኮ ከሚስት ይጀምራል። ባሻ እኔ በዛ ነው የማምነው። የምር ሚስትህን ሳታከብር በዚህ አይነት መልኩ ድራማ እየሰራህባት ሴትን ልጅ አከብራለሁ ማለት ትንሽ ክላሽ አያረግም? ባሻ ተው፣ ኧረ ተው። እዴ እሺ፣ አንቺ ጎበዝ ነሽ። ሩታንም ፖዋድንም ቀርተሻቸው ምናልባት አላቅም ጠርተሻቸዋል። ምን ነው ለምፈለክ? ኖ የፈለኩበት ምክንያት ነው መሰላችሁ። ለኔ ይሄ መናገሩ ምንም ጥቅም የለውም። ማይዘው ተሻሙሉ አልታ ጋር ያለውን ነገር ያው በቃ ምናልባት እነሱ ላይ አሁንም የፈጠረባቸው ነገር ስላለ ማሽ ምናምን እንድትሸሽ ወይንም ከኔ እንድትጂ ሳይሆን የኔ ፍላጎት ፍቅር ባይደበይ ከኔ ጋር በሆነችበት ሰዓቶች ብዙ ነገር እሷም ህይወቷ ላይ እንትን ያለችው ነገር አለ። ዋጋ ከፍላ ነው ለእኔ ከጎኔ የሆነች የነበረው ማለት ነውና ከዚህ በኋላ እኔና ሩታ ከታረቅንም በኋላ እንድትርቂን አልፈልግም፣ ልትል ብቻ እንዳይሆን ባሻ። ይሄ የማየውን ነገር ነው፣ የማየውን ነገር ነው። እኔ ካሁኑ ልንገርህ፣ ሙት አይሆንም። ይህንን ነገር እስከዛሬ የነበረን ግንኙነት እስከዛሬ የነበረን ነገር ጓደኝነት እንደሆነና ግንኙነት እንዳልነበረን ነገረሻቸው። ካመኑሽ ነው፣ ካላመኑ ግን በምንም አይነት መንገድ ላስረዳ አልችልም። ፖይንቱ ምንድን ነው? እኔ አልገባኝም። እኔና አንቺ አብረን በዚሁ መንገድ እንቀጥላለን ነው ወይስ ምንድን ነው? እኔ እርግጠኛ ነኝ ሩታና አብርሽ መታረቃቸው አይቀርም። ጋሽዬ መጥተዋል። በዚህ ጉዳይ ላይ ትልቅ ሰው መግባቱ በጣም በቃ ደስ የሚል ነገር ነው። ለምን እነሱ በቃ ምንም ለማስታረቅ አንዱ ይመጣል፣ ሌላ ነገር ከፍቶ ይመጣል፣ ሌላ ሌላ ኬዝ ይፈጠራል። ከዛ ነገሮቹ እየሰፉ እየሰፉ ነው የመጡት? እንጂ አንድ ውሃ የሚያነሳ ሀሳብ ያመጣ ሰው የለም። ማንም ለማስታረቅ ይመጣና ከዛ ነገሩን አብሶት ነው የሚሄደው። በነጋታው ደግሞ ሌላ ማስቀኛ መንገድ ሆኖ ይመጣል። ይሄ ደግሞ የልጅ ስራ ነው። ጋሽዬ በመምጣታቸው አሁን ትልቅ ሰው ሲኖር የታወቀም የትልቅ ሰው ሽምግልና ሁላችንም እናቀዋለን፣ በሀገራችን ላይ እነሱ ተቆጥተውም ምን ብለውም ሌላም ሰውም ጨምረው እንደሚያስተራቀዋቸው እኔ ሙሉ እርግጠኛ ነኝ። ብቻ ዛሪ ይሄን ነገር ይመኑና አንተ ጋና ሩታ ጋት እንሻለ ነገር ካደረገ በኋላ እና ያለው ነገር ችግር የለም እኔ ባቀሚ ማረግ ምን እናደርጋለሁ? እናረጋለሁ። እንግዲህ ፈጣሪ ከፈቀደው እንሆናለን አንድ ላይ በዘዌ ጋይሶች እኔ ፍቅርና ፉፉ አብረው ይሄዳሉ ብዬ አላም። ከዚህ በፊትም ምክንያት ተናገር ያለው አንደኛ ሃይማኖት ያገናኛቸው አብረው ሲሆኑ በትዳርም አብረው ከሆኑ ልጅ የሚባል ነገር አለ። ልጅ ሲመጣ ደግሞ የማንን ሃይማኖት ሊይዝ ነው? እዛች ጋር መጣላት፣ በልጅ መጣላት፣ መለያየት የለባቸውም። ምክንያቱም ገና ካሁኑ ያለውን ነገር ተስማምተው ወይ አንዳቸው ወደ አንዳቸው ሃይማኖት ሄደው ወይ ደግሞ ካልሆነ የማይስማሙ ከሆነ ተለያይተው መሄድ ነው ያለባቸው እንጂ ገና ከሆኑ ፍቅረኛ ስለሆኑ ብቻ እንሆናለን ብለው መቀጠል የለባቸው። ቦታ ሰጥታ ጊዜ ሰጥታ ብዙ ነገር ከጎኔ እያደረገችልኝ ነበረ። ከልብ አመሰግናለሁ፣ ለዚህ ነገር ማለት ነው። ተወቃሽ መሆን ካለብኝ ኔኛ ከዚህ በላይ ባለባራ ደስ ይለኛል። ልሂድ፣ እንደ ሀያ ማለት ነው። እኔ ህንን የፈራሁት መጀመሪያ፣ ሁሉ እሱ ሲፈልጋት ትመጣለች ትጋፈጣለች ፍቅር እሷ ደግሞ ማናገር ስትፈልግ፣ አይ እኔ ሊድ ጠርታው ነበር እንግዲህ። ከጠራት በኋላ እሱን አነጋገረ። ይኸው ሊሄድ ነው። ስለዚህ ብቻዋን ቀረች። እሷ ትጋፈጣለች ማለት ነው። ይሄ መሆን የለበትም። መጀመሪያውንም ስለነበረው አትግቢ፣ በቃ አትግቢ ነው። የሰው መጠቀሚያ አትሁኚ ነው። አብርሽ ለራሱ ፍላጎት ነበር ሲጠቀምባት የነበረው። ምንም ጓደኝነትም ቢኖርባቸውም ግን ሲፈልግ ብቻ መጠቀሚያ ማድረግ የለበትም። እሷን በምትፈልገው ሰዓት ቆሞ መጋፈጥ አለበት። እስኪ ይህ የኔ ሀሳብ ነው። እስኪ እናንተን ሀሳብ ኮሜንት ላይ ጻፉልኝ። እኔም ሸኘዋት ሳይጨክንባት አደራ እኔ እያልኩን ለአምላክ ሰጥቻት አደራይ ለአምላኪ ነው

ያው እንግዲህ አብርስ ኖሮ ትንሽ ጉልበት ይኖረኛል ከእሱ ጋር ሁኚ ባወራ አቅምም ይኖረኝ ነበር። ግን ያው የሩታ ሜጃ እንደዚህ እንደቀረበም አላወቅኩም ነበር። ሲቀጥል ደግሞ እያንዳንዱ ነገሮቹ ግብ እየገቡ ግብ በቃ ግቤን እያሳካው ምናምን መስሎኝ ነበር መጀመሪያ አካባቢ። ምክንያቱም ሩታ የሆነ ጊዜ እልህ ይዟት መታ በቃ የምታረጉ ነገር ጥሩ አይደለም እረፊ ምናምን ስትለኝ ዘን ጊዜ በቃ ተናዳ ነገራቶችን በቃ አብርሃም በእጇ አስገብታ የበላይነቷ ልታሳየኝ ምናምን መስሎኝ እልህ እንዲይዛት ተናግሬያት ነበር። ቤት ውስጥ ምሳ ምናምን ሲጋብዘኝ ሄጄ ምናምን ተናዳ ይዘን ጊዜ ፎቶዋ ሲወርድ ምናምን መታለች። በቃ እሱ እሱ ነገር እያስደስተኝ ነበር በጊዜው ማለት ነው። ግን ያው እንዳሰባችሁት አይሆንም። የኔም እንግዲህ ፍቅር ምን ሆነ አላውቅም። ስለ እኔ ዛሬ ለማውራት አይዲያውም አልነበረኝ። አሁን አብርሃም አነሳው እንጂ ግን እኔ እና እሱ ጭራሽ ላስረዳውን ብፈልግ ኖርማል፣ ከቪዲዮ ውጭ ላስረዳው ብዙ ሞክሬ ያለው በቴክስቶች በቮይስ እያስቀመኩለት ብዙ አስረድቸዋለሁ። ግን እሱ ሊቀበለኝ ፈቃደኛ አልነበረም። ኖርማል እንደዚህ ፊት ለፊት ግልጽ ግልጹን ባልነግረውም እናገራለሁ ማለት ቪዲዮም ላይ እኮ ከመጀመሪያው ጀምሮ ቪዲዮ ላይ መጨረሻውን ሳታዩ መልስ አትስጡ፣ ኮሜንት እንዳሰጡ መጨረሻውን ሳታዩ እያልኩኝ ነበርና መጨረሻውን ሳታዩ ፍርድ አትስጡ ምናምን እያልኩኝ ነበረው። በቃ ይሄን ነገር አሳክቼው ምናምን ያው ሰው እንዳሰቡ አይደለም። ግን እኔ መጀመሪያ ያሰብኩት እነዚህን ነገሮች ፊክስ አድርጌ ምናምን ጨርሼ እንደ ጀግና መጨረሻ ላይ ይኸው ይሄ እኮ አይደለም፣ በቃ ይሄ አንቺ ያደረግሽው ነገሮች እኮ ያጣላሉ እንጂ ያባብሳል እንጂ ነገር አያስታርቅም፣ እውነት አያቀራርብም። ቤት ሀገር ነው፣ ቤት ዓለም ነው። እኔ አላውቅም፣ ቤት ሀገር ነው። እንደዚህ አይነት እርቅ እውነት ነገሮች እንዲብሱ እንድትናደዱ የሚያደርጉ ነገሮችን ቃላቶችን እያወጣችሁ መጨረሻዬ ግን እኔ ለማስታረቅ ነው የሚል ንግግር እኔ አይገባኝም እውነት የት ነው? ብቻ ቡታጀራ ነው። እስኪ ፍቅርዬ እዬ ድገሪ። አንድ ነው። ማሊያ ለብሶ ነው። አዎ ያርሰናል ማሊያን ነው የለበሰው። ይሄ ልጅ ግን በአርሰናልም ተቃጥሎ በፍቅርም ተቃጥሎ ይችለዋል። እኔ በጣም እያሳዘነ ነው አሁን ላይ። ፉፉ በጣም አሳዝኖኛል። ብቻ ፈጣሪ ሆነ እሺ እኔ ግን በጣም የሚያስቁኝ ማለት ነው ትናንትና ከሩታ ጋር እንደዛ አይነት ቪዲዮ ፍቅርና ሩታ ሰርተው፣ አሁን ላይ ኖርማል ምንም እንዳልተፈጠረ ምንም አይነት ንግግር የተነጋገሩ እኳ አይመስሉም። እግዚአብሔር በቃ ሽምጥጥ አድርገው ስርስ ብሎ ይመጡና በቃ ቪዲዮ ይሰራሉ። አረ ተዉ ተዉ፣ አትጫወቱብን ተዉ ግን አንቺ ደግሞ አረዳድሽ እዚህ ጋር የጋራ ሀሳብ የሚያደርገው ነገር ይውላችሁ። አሁን በቃ እርግጥ ነው፣ እኔ ግምቴ ልክ ነው የሚሆነው ሩታና አብርሽ በቀጣይ ቪዲዮ ታርቀው ነው የሚመጡት በእርግጠኝነት። ወይ ደግሞ ሽምግልና በትልልቅ ሰዎች ሽምግልና ተቀምጠው ነው የሚመጡት። ምክንያቱም ፍቅር እዚች ጋር እያለች ያለችው ወደዛ እያመራ ነው ወደ ርቁ ማለት ነው። ከመጀመሪያውም ጀምሮ እያደረግኩ የነበርኩት እንደዚህ እንደዚህ ምናምን የራሷን ስህተቶች ምናምን እያወራች ነው። በዳኒ ቤት ደግሞ ትናንትና የተሰራ ቪዲዮ አለ። ጋሽዬን ይዘው መጥተው ይሳቅና ዳኒ ጥሩ ነገር እየሰሩ ነው፣ የትም አትሄድም ብለዋሉ ጋሽዬ። እና ደግሞ እነሱን ለማስታረቅ የጀመሩት ነገር እንዳለ ተናግረዋሉ። በቃ ስለዚህ ሩታ እና አብረሽ ሊታረቁ ነው ማለት ነው። አንዱ ያስገባቸው እኔ ማለት ፍቅር ነው። ቀልድ አይደለም፣ የሚያስኩት ህይወት ነው ያስኩት። አንድ መጨረሻ ጊዜ ነው የፉፉ መጨረሻ ግን መቼ ነው? ሁሌ በየቪዲዮቹ እኔ ዛሬ ለመጨረሻ ጊዜ ነው የማወራው፣ ለመጨረሻ ጊዜ ነው ቪዲዮ መሰራው ምናምን ይላል፣ ግን ሲደወልለት ይመጣል ወይ ደግሞ በራሱ ቤት የሆነ ቪዲዮ ይሰራል። ሶ ለእኔ እንደማታስቢልኝና እኔን እንደማታ ፍቅሪ ነው ይሄን ነገር ያየሁበት። ስለዚህ ከዚህ በኋላ ይሄ ነገር ለእንደዚህ ሐሳብ ነበር እነሱን አንድ ለማድረግ ነበር። ብቻ ይሄን ነው እኮ ካንተ ጋር ለምትታረቅ አይደለም። ይሄን ነገር ለምንድን ነው ፍቅር ዲስሪስፔክት ምታርገው? በብዙ ቪዲዮዎች አይቻለው ፉፉን በጣም ዲስሪስፔክት እያደረገችው። ይሄ ደግሞ መሆን የለበትም እንዴ ምንም ጥሩ ነገርም ባታሳልፉ በፍቅር ህይወታችሁ ማለት ነው። እንደዚህ አይነት ዲስሪስፔክት መደረግ የለበትም፣ በእውነት በሁለቱም በኩል ማለት ነው። በአብዛኛው ግን የማይባት ፍቅር ላይ ነው። ፍቅር በየቪዲዮዎች ከፉፉ ጋር ከተገናኘች ፉፉን ዲስሪስፔክት ነው የምታደርገው ይሄ ደግሞ ተገቢያ አይደለም። ሆኔ ለምን ጠራሽኝ? እንድታውቀው እኔን ወንጀለኛ እንዳታደርገኝ። ከዚህም በኋላ ነሽ አንቺ ወንጀለኛ። ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ፍቅሬን ገደል ከተትሽው አንቺ ነሽ። እሺ ሰው አይደለሁም ንጹሕ ሰው ነኝ ልትይ ነው የጠራሽኝ? በቃ አመሰግናለሁ፣ እሄዳለሁ። እሺ፣ እሄዳለሁ። እኔ እውነት አሁን ይሄ ልጅ በጣም እያሳዘነኝ ነው። በጣም በእውነት በእያንዳንዱ ቪዲዮ እንደዚህ የሆነ መስራት የለበትም። ጠርታው በክብር ነው ማውራት ያለባት እንጂ እንደዚህ አይነት ንግግር አይሆንም ምን እንደሚፈጠር እኮ አይታወቅም ወደፊት ሊታረቁም ይችላሉ ግን እኔ ለፉፉ የምመክረው ማለት ነው ያቺን ሽንኩርት የመሰለች ልጅ አስቀምጦ በምንም እኮ በእምነትም ይገጥማሉ በጣም ታምራለች ቆንጅዬ ነች በቃ እሷን አስቀምጦ ለምንድን ነው እዚህ እንደዚህ የሚሆን እዚህ ጋር እውነት የማትፈለጉበት ቦታ ላይ አትገኙ ቤተሰቦች እውነት የማትፈለጉበት ቦታ ላይ አትሂዱ ብትፈለጉ እራሱ አትብዙ እዛ ቦታ ላይ እና ፉፉ በጣም እያሳዘነ ነው ስናገር ማመን ከሆነ እንደገና ደግሞ ወይ የለመንኩት ወይ ደግሞ ሌላ ነገር እያሳዩት ከሆነ መስሉት ከሆነ አላውቅም ፍቅር አንቺ የተናገርሽው በሙላ ሰው ማመን አለበት ብለሽ ማሰብ የለብሽም በቃ ድርጊት ያስፈልጋል አንድ ነገር እያደረግሽ አሳይ ወይ እንዲያምን እንጂ አንቺ የተናገርሽው በሙላ ሁሉም ሰው ማመን አለ ብሱን የጠራሹ የምታናገሪው ነገር ስላለ ነው አይደለ? በቃ ያንን ነገር ካላመነ እንዳትወነጀይ ከፈለክሽ፣ አንቺ እንደምትዩው ማለት ነው። እንዳትወነጀይ ከፈለክሽ ድርጊት፣ በቃ አክሽን አሳይና ይመን። ከዛ በኋላ ማንጠፋተኛ እንደሆነ ይታወቅ። አይ በጣም ሺህ ጊዜ ደጋግመሽ ተናግረሻል። እኔ መጣሁት ከረፈደ በኋላ አራተኛ ወራ አምስተኛ ሰው ነኝ። ያንን ነገር ለማባባስ ወይም ደግሞ ያንን ነገር ራሱ ላለማክራር መገኘት በቃ መገኘት አልነበረባትም። አከተመ። ፔሬድ። አንደኛ መጠቀሚያ አረጋት አብርሽ ፍቅርን ነው ለማብሸቅ ማለት ነው። ሩታ የጀመረውም ጉዳዩን አብርሽ ነው። ይህንን ነገር ባይጀምር ሩታም ወደዚህ አይነት ነገር ውስጥ አትገባም ነበረ እሱ ይዞ መጣ። ሌላ ሁለት ችኮችም ይዞ መጣ። ባንዴ ሻጌን ሆነ። ከዛ በኋላ በቃ እሷም ማድረግ ያለባትን ነገር ያው ልክ ባይሆንም ማድረግ ጀመረች ማለት ነው። ስለዚህ እዚች ጋር የነሱ የጸባቸው እንዲስፋፋ የተደረገበት ሁኔታ እነ ፍቅር መጨመራቸው ነው። በቃ እነሱ ባይኖሩ ኖሮ እዚህ ደረጃም ላይደርስ ይችላል። እኔ ማድረግ ምፈልገው ነው ከመሬት ተነስተሽ እኮ ነው ባለፈው እንትን ያለችኝ። እኔ ምንም እሺ፣ እያዳመኩሽ እኮ ነው። ግን ትክክል ነገር ስታወሪ እኮ ነው ማዳመጥ። ትክክል ሆነም አልሆነም አንድ ሰው ሲያወራ ጸጥ ብሎ ማዳመጥ የትልቅ ሰው ባሕሪ ነው። በቃ ረጋ ያለ ሰው ባሕሪ፣ ጸጥ ብሎ ያዳመጣል። ከዛ ካዳመጠ በኋላ እውነቱንም ውሸቱንም ይዞ ይሄ ነገር ልክ አይደለም፣ ይሄ ነገር ልክ ነው። በተራው ማለት የእሷ ማውሪያ ሰዓት ሲደርስ ይሄ ነገር ልክ አይደለሽም፣ ይሄ ነገር ልክ ነሽ። አዎ አጥፍቻለሁ፣ እንዲ እንዲ ልክ ነሽ፣ በቃ ይቅርታ ብና በቃ አለቅ። በዚህ መንገድ ነው በቃ መግባባትም ሊደረስ የሚችለው እንጂ አንድ ሰው እያወራ እዛው በመደረብ ስምምነት ይመጣል ብዬ አላምንም ነኝ ወይ ፈጣሪ። ነገራት ውስጥ በጣም የሚያዝናኑት እግዚአብሔር ነው። መሳቅ ነው ምን ማድረግ ነው ያለብኝ? ምን ማድረግ ይሻላል? ማልቀስም አይሻል አለ ልጁ። እንግዲህ ለነሱ መልካም ይወት ይቅጠማቸው፣ ለኔ መንገድ እግዚአብሔር መልካሙን እመኝላቸው ያለለውታል። በቃ አሁን ጥሩ መስመር ላይ ናቸው ያሉት እነ አብርሽና ሩታ ይቀጥሉ። ግን እንደ ሀሳብ ፍቅርን ከዚህ በኋላ በነ አብርሽና ሩታ መሀል ባትገባ ደስ ይለኛል። አብርሽና ሩታ መታረቃቸው አይቀርም። በዳኒ ቤት ይሳቅና ዳኒ ጥሩ ነገር ጀምረዋሉ ጋሽዬን ይዘው መጥተው ለማስታረቅ እየሞከሩ ነው። እንደሚታረቁም ደግሞ እርግጠኛ ነኝ። ምክንያቱም መሀላቸው ትልቅ ሰው ስለገባ ይታረቃሉ ብዬ ተስፋ አድርጋለሁ። ከዚህ በኋላ ግን እነሱ ከታረቁ በኋላ ፍቅር ባትገባ እኔ ደስተኛ ነኝ። በዛ በሩታ በኩል ደግሞ ዳን የሚባለው ልጅ ይሳቅም ባይገቡ ከዚህ በኋላ ጥሩ ሰላም ያለው ኑሮ ይኖራሉ ብዬ አስባለሁ። እናንተ ምን ታስባላችሁ? እስቲ አሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ለማንኛውም ማይ ፋሚሊ ለዛሬ አስኩላችሁ ቪዲዮ ይሄንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ በማድረግ ይሄንን ፋሚሊ መቀላቀል ትችላላችሁ። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም